ሰላም እንደምንሰነበታችሁ፣ ውድ ተመልካቾቻችን የዕለቱን ዜናዎች ይዤላችሁ የቀረብኩት እኔ ቴዎድሮስ ሮኒ ነኝ። አብራችሁን ቆዩ። በቀጣይ ሳምንት የደረጃ አንድ እና ደረጃ ሁለት ተማሪዎች የትምህርታዊ ጉዞ በአንድነት ፓርክ እንደሚያደርጉ የቅድመ መደበኛ ርዕሰ መምህርት ገልጸዋል። ከአምስት ዓመት በላይ ለሆኑ ተማሪዎች በናሽናል አይዲ ለማውጣት የሚሞላውን ፎርም መላኩን እና ይህን አስመልክቶ የተላከውን የፋይዳ መታወቂያ ፎርም ሞልተው የትምህርት ቤታቸውን መታወቂያ ወይንም የልደት ካርዳቸውን ኮፒ በማድረግ ከፎርሙ ጋር አያይዘው ይላኩልን ሲል ትምህርት ቤቱ አስታውቋል። የእጅ ጽሑፍ ውድድር የመጀመሪያ ዙር አሸናፊዎች የተለዩ ሲሆን ይህ ውድድር በየሳምንቱ የሚቀጥል ይሆናል። በብሔራዊ ፈተና ዝግጅት የሚያግዙ ጥያቄዎች በቴሌግራም እየተላኩ ቢሆንም በተጠበቀው ልቅ እየተሰሩ እንዳልሆነ የስድስተኛና የስምተኛ የስምንተኛ ክፍል ርዕሰ መምህርት ያስታወቁ ሲሆን ወላጆች ልጆችን በመከታተል ቢያግዟቸው የተሻለ ነጥብ ማምጣት እንደሚቻል አያይዘው ተናግረዋል። ከዜናዎቹ ጋር እኔ ቴዎድሮስ ነበርኩ። እስከ ሳምንት ቸርን ሰንብት።